ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምሥራች፣ ኢየሱስ በቶሎ ይመጣል። ሰላም ሰላም፣ ጤና ይስጥልኝ። በመላው ለሞናችሁ የድንቅ ፍጻሜ ዝግጅቶችን የምትከታተሉ ቤተሰቦች ጸጋና ሰላም ከሁላችሁ ጋራ ይሁን። የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ ላይ መጥቼ ያለሁኝ፣ ዛሬ ማለዳ ጠዋት ላይ የእስራኤል መከላከያ ሰራዊት በኢራን ላይ የሚሳይል ድብደባ ማድረጉ ተገልጿል። እንግዲህ በጣም ሲጠበቅ የነበረ ሲፈራ የነበረ ሲሰጋ የነበረና በሁለቱም ወገኖች በኩል በከፍተኛ ደረጃ ሲሰጋ የነበረ ስጋት ዛሬ እውን ሆኗል ማለት ነው። እንግዲህ እስራኤል ኢራን በማንኛውም ሁኔታ የኒኩሌር ባለቤት ልትሆን አይገባም ወይም አትችልም፣ ምክንያቱም የኢራን የኒኩሌር ባለቤትነት ለመካከለኛው ምስራቅ ብቻ ሳይሆን አልፎም ተርፎ ለአሜሪካና ለአውሮፓ ስጋት በመሆኑ የኢራን የኒኩሌር ማብለያዎች መውደም አለባቸው የሚል በከፍተኛ ደረጃ የኒኩሌር ማብለያዎቿ ላይ ያነጣጠረ ነው። በቴሄራንና በልዩ ልዩ የኢራን ከተሞች ላይ የተለያዩ ፍንዳታዎች ሲሰሙ ነበረ እንዲሁም ደግሞ ሲሰሙ ነበር። እንዲሁም በቴሄራንና በሌላም የኢራን ከተሞች ላይ ልዩ ልዩ አይነት ፍንዳታዎች ተሰምተዋል። የተጎዱ እንዲሁም ደግሞ የሞቱ የጦር መሪዎች መኖራቸው ተገልጿል። እስካሁን ድረስ የሟች ቁጥር ምን ያህል እንደሆነ ባይታወቅም ነገር ግን ከፍተኛ የጦር ጀነራሎች መገደላቸው ታውቋል ማለት ነው። እንግዲህ እስራኤል ይህንን ከባድ የሆነ ጥቃት በእስራኤል የኒውክሊየር ማብለያዎች ላይ ጣቢያዎች ላይ ይህንን ጥቃት ከወሰደች በኋላ በአሜሪካ በኩል በከፍተኛ ፍጥነት በአሜሪካ ውጭ ጉዳይ ሚኒስትር በኩል የተሰጠው መግለጫ አሜሪካ በዚህ የእስራኤል ጥቃት ውስጥ እጇ የለበትም። ስለዚህ እስራኤል ይህንን ጥቃት ብቻዋን ነው እየወሰደች ያለችው። ነገር ግን እስራኤል በምትወስደው ማንኛውም እርምጃ የአሜሪካ ተቋማት ወይም ደግሞ የአሜሪካ የመከላከያ ተቋማት በልዩ ልዩ መካከለኛው ምስራቅና ሌሎቹ አካባቢዎች ላይ የሚገኙ የአሜሪካ ሰራዊቶች እንዳይጎዱ፣ ኤምባሲ፣ ሌላም ሌላም እንዳይጎዱ አሜሪካ ጥብቅ ክትትል ታደርጋለች የሚል ነው። ከዛ በተረፈ የኢራን መንግስት በበኩሉ በፍጹም በፍጹም እስራኤል ይህንን ያለ አሜሪካ ፍቃድ ያለ አሜሪካ እውቅና ልታደርገው አትችልም በሚል በአሜሪካ ላይም ጭምር ወቀሳ ሰምቷል። ለዚህ ጉዳት ተጠያቂው እስራኤል ብቻ ሳትሆን አሜሪካ ጭምር ናት በማለት ክሱን አቅርቧል። እንግዲህ በአሜሪካና በኢራን መካከል ያለው የኒክለር ውዝግብ መቋጫ ባላገኘበትና አንድ ያለቀ ነገር ላይ ባልደረሰበት በአሁኑ ወቅት እስራኤል ይህንን እርምጃ ወስዳለች ማለት ነው። ኢራን እንግዲህ በከፍተኛ ደረጃ በሁሉም አቅጣጫ ይመጡ የአየር በረራዎችን አስቁማቸዋለች ማለት ነው። በኢራን ምንም አይነት የአየር እንቅስቃሴዎች ቆመዋል። ስለዚህ የኢራን መንግስት በቀናት ወይም በሳምንታት ጊዜ ሳይሆን፣ በሰዓታት ልዩነት ይህንን አጸፋዊ እርምጃ እንወስዳለን ስለዚህ እስራኤልን ከምድረ ገጽ እናጠፋታለን፣ የማያዳግም ቅጣት እንሰጣታለን በሚል ምናልባት በሰዓታት ልዩነት እንደገና ኢራን ሚሳኤሎቿን ወደ እስራኤል ልታነጣጥር እንደምትችል የወጡ መግለጫዎች ያሳያሉ ማለት ነው። እንግዲህ ይሄ ነገር ከመንፈሳዊ እይታ አንጻር ምንድን ነው ያለው መልእክት ብለን ስንል ባጭር አማርኛ ቤተክርስቲያን ዘመን ከመጠናቀቁ አስቀድሞ ሊከሰት ያለው የጎግ ማጎግ ሰልፍ፣ የጎግ ማጎግ ጦርነት በራሻ መሪነት እስራኤል ላይ የሚዘመተው የአረብ ሀገራት ጦርነት በእርግጠኛነት ከኢራን ጋር ባለው ፊት ለፊት ውጊያ ተጀምሯል ማለት ነው። እዚህ የጎግ ማጎግ ጦርነት ዋዜማ ላይ እንዳለን ላረጋግጥላችሁ እወዳለሁ። የጎግ ማጎግ ሰልፍ የአርማጌዶን ሰልፍ አይደለም። አርማጌዶን የምስራቅ ሀገራት ቻይና ጭምር የሚሳተፉበት ትልቅ ዓለም አቀፍ ጦርነት ሲሆን ሶስተኛው የዓለም አቀፍ ጦርነት ነው። አርማጌዶን ጦርነት ላይ የእግዚአብሔርና የሰይጣን ፊት ለፊት ውጊያ የሚካሄድበት ነው። ነገር ግን የጎግ ማጎግ ሰልፍ በትክክል ራሻ የምትመራው የአረብ ሀገራት ሰልፍ ነው። እዚህ አረብ ሀገራቱ በእርግጥ ከእስራኤል ጋር አብርሃም አኮርድ በሚል ለማስማማት እየተደረገ ያለ የአሜሪካ ሙከራ ቢኖርም ቢኖርም ነገር ግን በዚህ ሁኔታ ደግሞ እስራኤል ከኢራን ጋር ፊት ለፊት መጋፈጥ ወደዋለች። እንደሚታወቀው እንግዲህ ኢራን በእስራኤል ዙሪያ የሚኖሩ እንደ ናማስና ሂዝቦላ ሌላም ሌላ እንደ ሁቲ ታጣቂዎች የሁቲ ሚሊሻን ጭምር የምታስታጥቅና የጃዞር ውጊያን መርጣ ከእስራኤል ጋራ ከፍተኛ ኦልሞስት ከሁለት ዓመት ያላነሰ ጊዜ በጦርነት ላይ ነው ያለችው። አንድም ሁለት ጊዜ ከእስራኤል ጋር ፊት ለፊት በሚሳኤልና በ ድሮኖች መታታታቸው ይታወቃል። አሁን እንግዲህ ምናልባት ቀጥሎ የመጣ ውጤት ምንድን ነው የሚለው ነገር ባናቅም፣ የእስራኤል ከተሞች በተጠንቀቅ እንዲቆሙ መልእክቶች እየተላለፉ ናቸው የሚገኙት እኛም እንግዲህ በእስራኤል የሚኖሩ ወገኖች በጥንቃቄ ውስጥ እንዲሆኑ ከወዲሁ መልእክታችን ማስተላለፍ እንወዳለን። ለምን ኢራን ከዚህ በፊት እንዳደረገችው ከቀናትና ከሳምንታት በኋላ ሳይሆን በሰዓታት ልዩነት አጸፋዊ እርምጃ ወስዳለሁ፣ ዝግጁ ነኝ ብላለችና ያም አጸፋዊ እርምጃ በጣም የከፋ ይሆናል የሚል ማሳሰቢያ ነው የሰጠችው ማለት ነው። ነገሩ እንግዲህ በዚህ ደረጃ ከሮ ነው ያለው ማለት ነው። በየዓለማቱ ያሉ መንግስታት በዚህ ጉዳይ ላይ ሀሳባቸውን እየሰጡ ናቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴሬስ በቃል አቀባያቸውን በኩል መካከለኛው ምስራቅ ወደ ውጥረት እንዳይገባ ሁሉም ወገኖች በሰላም ላይ እንዲሰሩ፣ ጦርነቱ በአስቸኳይ መቆም እንዲችል እንዲሰሩ ማሳሰቢያ ስጋቱን ጭምር ገልጸዋል ማለት ነው። እንግዲህ ይህን ነው የምንላችሁ፣ የዘመን መጨረሻ ላይ ነው ያለ ነው። ጌታ ኢየሱስ ሊመጣ በደጅ ነው እያለው በእርግጥ ወደ እግዚአብሔር ለመጠጋት የመጨረሻው ሰዓት ላይ ነው ያለ ነውና ወገኖች ሁላችሁም በክርስቶስ ኢየሱስ አምናችሁ መዳን ያልተቀበላችሁ ወገኖች የነፍሳችሁን መዳን አረጋግጣችሁ እንድትቀመጡ የነፍሳችሁ መዳን ተቀብላችሁ እንድትቀመጡ ሁልጊዜ በጌታ ፍቅር እንጠይቃችኋለን። ምክንያቱም አሁን በየትኛውም ጊዜ አለም ላይ ምንም ነገር ሊከሰት እንደሚችል መጠበቅ ያስፈልጋል። በጣም ሰላማዊና የተረጋጋ አለም ከዚህ በኋላ አይጠበቅም። ምናልባት የኑሮ ውድነት እያስመረን ነገር ግን ከዛ እጅግ በጣም የከፉ እንዲህ አይነት መውጫና መግቢያ የሚከለክሉ የሚሳይል ከዛም አልፎ የኒውክሊየር ጦርነቶች ዓለም ላይ ሊቀሳቀሱ ቢችሉ በእውነት ምናልባት ብዙ አብዛኛው የዓለም ሕዝብ በደቂቃዎችና በሰከንዶች ውስጥ ሊያልቅ ይችላል። ያለንበት ዘመን ይሄ እንዲህ አስፈሪ የሆነ ዘመን ላይ ነው ያለ ነው። ስለዚህ ሰው እግዚአብሔርን መጠጊያ አድርጎ እግዚአብሔርን መሸጊያው አድርጎ ከእግዚአብሔር ጋር በመንገድ ሁሉ ተስማምቶ የሚኖርበት ዘመን ላይ ነው ያለ ነው ለመመለስ እግዚአብሔርንም ስራ ደግሞ ይቸኮል ለመስራት ይልቁን ያመኑ ወገኖች ያመኑ ወገኖች ይህን ቃል የምትሰሙ ይህ መልእክት የምትቀበሉ በጌታ በኢየሱስ በማመን በጸጋ መዳናችሁን ያረጋገጣችሁ ወገኖች ለመቀመጥ ጊዜው አይደለም፣ በጣም ረፍዷል፣ በጣም መሽቷል። በጣም ፈጥኖ ስራ ለመስራት አሁን ጊዜው ነው። ሙሉ ኃይላችን ተጠቅመን የእግዚአብሔርን መንግስት ለመስራት ጊዜው አሁን ነው። ይሄ ነው መልእክቴ። የተባረኩ ጸጋና ሰላም ከሁላችሁ ጋር ይሆን። ሰላሙን ያብዛለን። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ጋምላ ጋራ ሞትን ድልይ እንሻገርና እንራመዳለን ለኑሮ እንደገና የአሁኑ መንደር መንግሥተ ሰማይ ግቡ እየጸና ነው በበጉ ደም ላይ መንግሥተ ሰማይ መንግሥተ ሰማይ በሞት ወዲያ ለእኛ መተለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ